ሴቶች ወራ እንደዛ ነው የሚያደርግ። ክቡሩን ወስጄ እንዴት አቆሸሽ? እኔስ ልቆሽ ክቡርስ ብዬ በጣም ጥርጣሬዎች ትገባል። ከመለኮት ይበልጣል። ማሰር አትችልም። በጣም እናደርጋለን

መስከረም 21 ጊሸን ማርያም ሲሄዱ ዋሻ ቅዱስ ጊዮርጊስን መሳለም እንዳይረሱ ኑ ዋሻ ቅዱስ ጊዮርጊስን እንታደግ ኑ ዋሻ ቅዱስ ጊዮርጊስን እንርዳ ኑ ዋሻ ቅዱስ ጊዮርጊስን አብረን እናልማ ከዚህም ቀድማችሁ የምትሄዱ ሰዎች መስከረም 19 በጊሸን ቅዱስ ጊዮርጊስ የንግስ በዓል መኖሩን ቀድመን እናሳውቃቸዋል እኔም አስራት በኩራቴን እሰጣለሁ ገዳሙን ለመርዳት የዋሻ ቅዱስ ጊዮርጊስና ቅዱስ ገብርኤል ቤተክርስቲያን አካውንት ቁጥር 10ሺ 53-63-97-67 ስልክ ቁጥር 09 22 41 94 89። ገና የዛሬ አምስት ዓመት ጸበል እንደጀመርኩ፣ አለሙ ወደ ጸበል እንደጀመርኩ በጣም ይፈሰኛል በብልት ወደ ቅዳሽ መግባት አልችልም፣ ጸበል መግባት አልችልም። ወደ ታጥቤ ወደው ነው የሚለቀው። አይደለም አይደለም መሬት አይደለም መሬት ሲመታኝ፣ አውቀዋለሁ፣ እሸሻለሁ። ያነኛው ወደ ጸበል ልገባ ስል መንገድ ላይ ይመጣብኛል። እንደገና እንደ ሴቶች ነው የሚያደርገኝ። የለም ማታ ወይ የለም ደግሞ ደግሞ

ያለ የእኛ ነገር ተንኮላችን ከባድ ነው። ልበነሰኝ እ በዛ የተደረገ ይመስለኝ። ከዛ ሰማቱ ያስወገደው ስመለስ የሚያፈስ ነገር የለም። ሰማቱ ባለበት መጀመሪያ ኔዱ፣ ከዛ ቅዱስ ጊዮርጊስ ሳምና አበጠብ አበጠና ቁስርስል ለማንም አላሳየት። ሰማቱ ስራለ ስራ በጣም ተደሰ። እንዳበጠ እንደቆሰለ እያከው ዞሩ ነው የማከው ሰው እንዳያያሉ ስገባም ያው ወደ ጸበል ስገባም እንደፊቱ አይፈስብኝ ወደ ቅዱስ ጊዮርጊስ አድርቆታል። ቁስሉም አድርቆ ስወጣ ነው በጥጅ ጸበሉ ምናምን መንፈስ ቅዱስ መቶ ስወጣ በጣም ይቆስ- ቁስል ስለሌለ እምነት ተቀባሉ ይደርቃል። ጸበል እጠምቃለሁ ስወጣ ቆመ። አንድ ወር ምናምን ሰው ሳይ አዛ ቅዱስ ጊዮርጊስ እያኮኩ እያኮኩ ብናጓጣ ፈቅዱስ ጊዮርጊስ አሁን ኖርባው ሰላም ሆኑ። ነፍስ ውጭ ነፍስ ግቢ ነው። ብቻ ለመግለጽም ትንሽ ለማስረዳት በጣም ነው የሚከብደው። መታሰሩ እራሱ ያስጨንቅ ነበር አይደል በራሱ ምክንያቱም ብዙ ነፃነት፣ መወራገት ምንድነው የሚባለው? ላ ብቻ ሙቭመንት የነበረን ሰዎች የሆነ ስር ብለሽ አንድ ቦታ ላይ ስትቀመጭው እሱ በራሱ ያስጨንቃል። ያ ስላላየት ምን አላቅም። የመጀመሪያ ቀን መታሰሩ አልጨንቀኝም፣ ግን ከተሰውርኩ በኋላ ያለው ጭንቀት ነው በጣም የከበረ የከበደኝ ማለት ነው። ከአቅሜ በላይ ነበር፣ ግን ሁለተኛ ቀን ያው እዚህ ምስክርነቶችን ስለምሰማ ሰማቱን ከጠየቃችሁት እሱ ማለት የጠየቃችሁትን ያደርጋል ስለሚል ያንን ስለያዝኩት በነጋታው ስገባ እንደመጀመሪያ አይደለም። የመጀመሪያ ቀን ተሰውሮች ነበር። እንዴት ነበር ያደረግሽ? ተሰሙሬም ያው ጭንቀት ነው በቃ ነፍስ ውጭ ነፍስ ግቢ፣ ለመግለጽ እንኳን የሚከብድ ማለት ነው። በጣም ከባድ ነበር። ከዛ በኋላ የነበሩ ቀናቶች ውስጥ ከዛ በኋላ በህይወቴ ምን የትኛው መንፈስ ሲጫወት እንደነበረ ህይወቴን እንዳበላሸው ዛር እንደሆነ ያሳየኝ ማለት ነው። ማሳየት ማለት እንደዚህ ቃል በቃል ነበር የሚነግርሽ? ቃል በቃል ሳይሆን በምልክት ማለት ነው። ምን ያህል በህይወቴ እንደተጫወተብኝ ማለት። እኔ አንድ ቀንም ዛር አለብኝ ብዬ አስቤ አላቅም። በእርግጥ ሌሎች መንፈሶች እንዳሉ አምናለሁ። ግን ዛር እንደዚህ በህይወቴ ይጫወታል ሰው ላይ እንደዚህ አይነት ጥፋት ያጠፋል ብዬ አስቤም አላውቅም። እና እሱ ምን ያህል እንደጎዳኝ ነው የሚያሳይ በእናቱ አባት አላደግኩ ቤተሰብ ጋር ነው ያደኩት። እና ትምህርትም ምንም በሁሉን እንዴት ነው ትምህርት እማራለሁ? ያንንም አስተወኝ። የሆነ ስራም ስጀምር ያንን ነገር ያስቆመኛል። ቢያንስ ወር እንኳን አይቆይም ማለት ነው ምንም ነገር በቃ እንዴት ነው ትርምስምስ ያለ ህይወት በቃ የሚያዝ ህይወት የሌለው ማለት ትርጉም የሌለው ህይወት ነው የነበረ። አንዳንዴ ዝም ብዬ ስገባና ተማጽኞ፣ አልቅሼ ስገባ እንዳደለም ተማጽኞ ስገባ በህይወት የማረሳው ነገር ለቤተሰቦችም ለራሴም አልቅሼ ለመንኩትኝ በጣም ከልቤ ማለት ነው። እና ስገባ ያሳየኝ ተራ በተራ ሲታረዱ ነው እነዛ ማለት ነው ከሰው በታች ያደረገኝን ሰማዕቱ ቅዱስ ጊዮርጊስ የመጨረሻው አድርግልኝ ዳግም ወደ ህይወቴ ወደዛኛ ህይወቴ አታሳልፍን ብዬ ስቅስቅ ብዬ አልቅሼ ለምን ነበረ። ያንን ነገር ሲያደርግልኝ ደግሞ ካየሁት አንጻር ተሰውሬ ስመለስ በቃ ካረገልኝ አንጻር ስቅስቅ ብዬን ያለቀስኩትኝ ማለት ነው። ምክንያቱም ብዙ ሀጢያቶችን አሳልፍ ያለውኝ እኔ ማለት ያሰብኩትና እሱ ያደረገልኝ አንድ አይደለም። ስገባ እንደሌሎቹ ገሀነምን የማይ ጨለማ ውስጥ ምወረወር የምቀጣ ምናምን ነበር የመሰለኝ። ግን እንዳሰብኩት እንደ ስራ አይደለም። ሰማዕቱ ቅዱስ ጊዮርጊስ ካሰብኩት በላይ ነው ያደረገልኝ ማለት ነው። ወስጄ ራሱ እንደማን ተሳክተል ወስጄ ራሱ ወጥቼ ሀአራት ሳ ሳይሞላኛ የሚወለገው ከአራት ሳ ሲሆነ ልስ የሚያውለው ወስጄ ከቤት ስደርስ ይለቀዋል ከዛ አባቴ፣ እኔ ክቡሩን ወስጄ እንዴት አቆሸሸ? እኔስ ሊቆሽሽ ክቡሩስ፣ በጣም ከመጥመለ ጥርጣሬዎች ውስጥ ይገባል። ከመለኮት ይበልጣል ማሰራት አልችልም። በጣም እናደዳሉ። በዛ እንግዲው እሱ በየጊዜው መድኃኒዓለም እንደ ቸርነቱ አቆመልኝ። ከዛ እንደታሰረ ጸበሉ ሳይመጣ ሰወረኝና ጮኸ፣ ጸበሉ ገና ሳይመጣ ወይኔ የኔ ምስጢር መሰ በሁለት ዓመት የተደረገበት ለአስራ ሰባት ያከፋፈርኩት ለእኔቱ አይመ አልገባኝም ማለት በህፃን እያለ በሁለት ዓመት ያንተ እድል ተወስዶ ለአስራ ሰባት ሰው ተከፋፍሏል። በሁለት ዓመቱ እድሉን በአዶ ንግስት ምናምን ገላልጠው የለ በጠንቋ ምና ሄደው በአዶ ንግስት ገላልጦ በሁለት ዓመቱ እድሉን አይቻ ግልጽ አየ፣ ክፍልፍል ዳረጉ ለአስራ ሰባት መድሃኔዓለም አጋለጥከኝ። ቅዱስ ጊዮርጊስ አንተ እኮ አላመልጥም፣ ድሮም እኮ አውቃለሁ። ቅዱስ ጊዮርጊስ አንተ አጋለጥከኝ። የትም ሶስት ይዞር አምስት ዓመት ጸበል ቢያደርግ ቢቆር ምንም ድብቅ ምሮ ውሉን እየበጠበቅ አሁን

የቅዱስ ጊዮርጊስ አምላክ ይመስገን። ለኔ አጥያተኛው ለ17 የተካፈሉትን አሳየ የሚቀኝ ሁሉ ነገር አየሁ። ክብረ መድኃኒዓለም ለዚህ ሰዓት ደርሻለሁ። ሰው እንደሚያዩ ነገር ነው። ገብቶሻል። ዛሬ መጥፎ ነገር የምታይ ከሆነ አንቺ አይደለሽ የምታዩ፣ በእርግጥ አጋንንቱ የሚያዩ ነገር ለአንቺም ስለሚያሳየሽ ያ ነገር ድጋሚ እንዳትገቢ ያስፈራራሻል። ግን እዛ እስከሄድሽ ድረስ አለም ላይ ከምትሰቃዩ ስቃይ አይበልጥም። አንደኛ በነፍሳችንም እንጠቀማለን፣ ሁለተኛም በስጋችንም ከሄድን ደግሞ ምንም ጊዜ ሳናባክን ወሬ ምናምን አያስፈልግም። ሰማዕቱ መማጸን ብቻ ነው፣ እዛ እስከሄድን ድረስ ማለት ነው። ጊዜያችንን አጥፍተን ያን ሁሉ በራ ተሻግረን እስከሄድን ድረስ ያው የሄድንበትን አላማ መርሳት የለብንም ብዬ አስባለሁ። ይበቃሻል አልተባልኩም፣ ግን ሰማዕቱ በቃ ችግሬን ታውቃለህ፣ ዳግም ለደጅ አብቃኝ ብዬ ነው የመጣሁት እንጂ እኛ አንደኛ ከሰራ ነው ማንጻር ሀጢያት አንጻር ቤተሰቦቻችንም የሚያመልኩት አምልኮ አለ። ያም ሲጨመር በዚህ ጥቂት ወር ውስጥ ከባድ ነው። ዝብርቅርቅ ያለው ነገር ቆሞልኛል። ትርምስምስ የሚል ህይወት ነው የነበረኝ ማለት ነው። የማይያዝ የማይጨበጥ እግዚአብሔር ይመስገን አሁን ተረጋግቻለሁ። ቢያንስ አሁን ያለሁት ያን የረግጦኝ ማስወግዱታል። ቅዱስ ጊዮርጊስ የሚፈሰውን አቁሞታል። አሁን ያለው ደግሞ እድሳት ነው። ቅዱስ ጊዮርጊስ ቢታደስም ያስወገደው ነው አሁን ደህና ነው። እግዚአብሔር ይመስገን። አሁን እንዲመለስልኝ መቼም እሱ ለእንኳን ላስራ ሰባት ለመቶም ቢከፋፈሉት መድኃኔዓለም ያልሚያምን ምንም ሳጩም ነው። እሱ እሱ ነው እነሱ ማስወገድ ይችላል። እኔንም አጢያተኛ እኮ ማስወገድ ይችላል። የሚያውቀው እሱ ነው። አሁን ከእንደሱ ፍቃድ ከበረታ መለኮቱን ሁሉ ከወሰድነ አሁን ያነ ሳይገበ እየቆረብኩ ያው መድኃኔዓለም ያስከኛለ መለኮቱን ያዘው እኔ አጢያተኛ ለእኛ ነው የተሰቀለ አይደል ግን ለኃጢአተኛ ስለተሰቀለ በድፍረት ቢቀርቡ ለኃጢአተኛ ነው የተሰቀለው። ምንም ወጣት ነው አልቀርብ ማን አይቻልም ወዶን ሳገት ለ ተፈተ ወደ መለኮት ከቀረብ እንኳን ለአስራ ሰባት የተከፋፈለውን ሁሉን ነገር እሱ ለሀያም ለመቶም ቢከፋፈል መዳን አለ። እንደሱ ቸርነት ይመልስልናል። እኔ የምለው ደግሞ እንኳን ለአስራ ሰባት በፊት ላይ ተስፋ ቆርጣለሁ። አሁን ብዙ ነገር ምስጢር ስለገባኝ እንኳን ለ17 አምስት ዓመት ከጀመሩ ከአምስት ዓመት ስራ ምንም አልሰራ ከእሱ ከሰው እያደረ መድኃኔዓለም ቅዱስ ጊዮርጊስ ከሰው እያደረ እማምላክ የእኔ እናት ከሰው እያደረች እስካሁን አድርሳኛለች። ምንም ሳልህ ትዳር አስያዘች። ምንም ሳልህ አስፈቀስ ወደ ጸበሉ እየገባሁ ለሚዳ መሰከርኩ። ከሚለው ደግሞ የሚረግጠኝ ሁሉን ነገር ሃይምሮን ያበላሽው የራሴ እድል ነው። እድል ይህን ለሰአዳ አልተሰጠ ይባላል። ግን እድላችሁ ሁሉ እኩል ነው። የሰጠ ትምህርት አታስተምሩ። ልጁ ፈጣን ነው። ከተማ ነው የሚመስለው ለካ ላይ

ከና ኃጢአቴ ደግሞ ሲውል ዋናው ሲውል ስገባ እንዴት ነው የምሆነው? የሚለውን ያሰብኩት። ምክንያቱም የመጀመሪያው የተሰወርኩበት ቀን በጣም ያስፈራ ነበረ እና ከባድ ነው በጣም ማለት ከኃጢአት ለመስራትም የምንደፍር አይመስለኝም። በቻልኩት አቅም ላለመስራት ሞክራ ለመጠንቀቅ ማለት ነው። አንድ ልጅ በእንትን ነበር የምትሄደው በአልጋ። ይሄ እንጨት አልጋ አለ አይደል? በዛ ነበር የምትሄደው እና ጸበል ውስጥ ስትገባ ማለት ነው ሙሉ ለሙሉ ቆማ ተነሳች ባንዴ ማለት ነው እና እየቆመችል እያለች ሁሉ እየመሰከረች ነበረ። ያ ነገር በጣም የገረመኝ ማለት ነው፣ በጣም የሚደንቅ ነገር ነው። እግዚአብሔር ይመስገን። ለእሷ እንዳልሽው የዛር መንፈሱ ምን ያህል ህይወቶች ላይ እንትን እንዳለ ነበር ሲያሳዩሽ የነበረው እና በምን አይነት መልኩ ነበር ሲያሳዩሽ የነበረው? እይታው ምን አይነት ነበረ? እይታው ምን ያህል ነገሮችን እንዳበላሸብኝ እሱ ብቻ እንደተቆጣጠሩ የኔ ህይወት እንደዛ ነበር የሚያሳየ እና ተራ በተራ ሲያርዳቸው መቤታችን ያደረግችልኝ ሳውዲ አረቢያ ነበር የምሰራው ሳሌድ በፊትም ብዙ መከራዎችን መቤት አሳልፋኛለች ከብዙ ፈተናዎች አውታኛለች እና በእሷ ምልጃም ረድታኝ ሰው ሀገር ሄጄ ሳውዲ ነበር የምሰራው እና በጣም መጥፎ ሴትዮ ገጥማኝ ነበር የገባሁበት ቤት ማለት ነው በቃ በየቀኑ ኃይለኛ ናት ከመጠን በላይ ሴትዮዋ፣ በጣም መጥፎ ናት። እና አንድ ቀን አስወጪኝ፣ መውጣት ፈልጋለሁ ስላ መቼም አትወጪም አንቺ እኔ ቤት ነው የምትኖሪው እስከ ዘላለም ድረስ ምናምን ብላ አስፈራራችኝ። እና ስትወጣም በርዘግታቢ ነው የምትወጣው። ምግብም አንዳንድ ጭልፋ ነው ሰታኝ ያችን በልቼ ቃሉ ለእኔ ነው እውነት ይሄ ጸበል ለእኔ ነው የተሰጠው። ቅዱስ ጊዮርጊስ ያ ከዛ ሀጂ ባልታወቅ ከዚሁ ህይወቴን የሚፈሱም በአስቆምልኝ ከሚረግጠኝም በአስወግድ ከባለቤት ጋር እንደዚህ አልቆይም፣ በመለኮቱም እንደዚህ አልቆይም። ቅዱስ ጊዮርጊስ ክብር ለ ሲሆን መጨረሻውን ጸበሉን መድሃኒዓለም እስከ መጨረሻ ያሳምርልን እና ይህን ስጠይቀው ከዛ ለየት በጣም ትንሽ ያክም እንትን አልኩና ተኙ። ከዛ ተፈራገጥ በጦጣ ስጋ በሀያ ስጋ የተደረገ ሚስጥር መተት ነው አለ። አረ ሰዎች እውነቱ ማምላክ ምንድን የዚህ ያ እንዲሁ በጣም ገረመኝ ከመጥም በላይ እስ አሁን የወታችሁ የተበላችሁ ትዳራችሁ የተበጠበጠው አንቺ በፊት ባህልሽ ስቶች የነበረው እኝኝ የምትዩ አንተ ደግሞ ምሽትን ስትወድ የነበረው ልጆች ስትወድ ነበረው እኝኝ የምትለው ቀረብ ብለህ ወደም ወደ ንስሐ በትክክለኛው ግባና እየሰገድ ጸሎት እያደረግ እየቀጠቀጥክ

አሁን የሄደው እንትን በሽታ የለም ታሞ ወስጆው ታሞ በጣም ከሞት ነው የተረፈው። አሁን ድጋሜ ሄዶ ለምስክር ከዚህ ያብቃው። እሱ እራሱ እየሰማ እብዱ ምናምን የሚሉት በስራ በዛ ነው የተደረገው እና በስራችሁ፣ ብዙ ስራ ያላችሁ ሰው በፊት እንደዚህ ነበር ምንድን ነው መድኃኔዓለም አጠፋህብኝ ማምራካ አጠፋሽብኝ እንዳትሉ። ትልቅ ትልካል ከሀጢያት ለሀጢያት እንዳትጀምሩ ማምራ ሰታ አትነሳ ቸር መዳረም ሰጥቶ አይነሳ አለሙን የሚያንቀሳቅስ አለሙን የሚያጠግ እኔ አጠያተኝ የሚያጠግ የሚያንቀሳቅስ የኔ ኮልታፋ አንደበት የሚመሰክር ማን ነው እ ከአንድ ቤት የሆኑ እንደዚህ ያለውን ማምላክ እንስሳ ገብታችሁ ጠይቁ። ለእኔ ይሄ ተደረገ ይሄ ተደረገ ብዬ አልኩ። እንግዲህ ማምላክ ወደፊት የምታዘገው ስላለ ነው። ማምላ እነሱ ልቦና ትስጣቸው ማለት ነው። በጣም ስራም ታበዛብኝ ነበር ከሚገባው በላይ መጥፎ ነበረች። እና እንደ ነገ ልደታ ልትሆን ዛሬ እመቤቴ እንግዲህ እኔ ከአቅሜ በላይ ሆኖብኛል፣ በቃ ልወጣ ነው። አንቺ የፈለግሽው ፍቃድሽውን አንቺ እንደፈለግሽ አድርጊኝ ብዬ ማታ ላይ ልብሴ ምናምን አዘጋጅቼ ወጣህን ማለት ነው። ጠዋት በሩ ስትከፍትልኝ እሷ እና ስወጣ አስፓልቱ በቃ ማለት ምንም ሰው የሚባል ነገር የለበትም፣ መኪና ብቻ ነው ሚሄደው። በጣም ጭር ያለ ነው፣ ገጠር አካባቢ ያስፈራል። ሄድኩ ሄድኩና፣ የቱ ጋር እንደምገባ ግራ ገባኝ። አንዱ በር እንደዚህ እንደዚህ ውጭ ላይ በር አለና እዛ ላይ ሄጄ ቆርኩኝ ግራ ሲገባኝ ማለት ነው። ከዛ ከሴትዮዋ እንደ መጣች ማለት ነው ራሷ በመኪና እየበረረች መጣች። መጨረሻ ላይ እዛው መጨቃጨቅ ጀመርም ማለት ነው። እኔ ግቤ አልገባም እሷ ግቤ እኔ ደግሞ አልገባም ያው ገባሁኝ፣ እቤት ወሰደች። ከወሰደችኝ በኋላ ስራ ስሪ ስትለኝ አልሰራም፣ እሷም ስሪ እኔም አልሰራም። እዛው መጣላት ጀመርም ማለት እና ልትመታኝ ስትል እጇን የሚይዛት ነገር አለ፣ አረቧ ማለት ነው። አሁንም እጇን ስታነሳ የሚይዛት ነገር አለ። በስተመጨረሻ በዛ ሀገር ሕግ ሰራተኛ ወደ ውጭ መውጣት አይችልም፣ ከቤት ውጭ መውጣት አይችልም። ለግዥ ለግብይት፣ ምናምን ለምሳሌ ገበያ ሄዶ ለመግዛት ከእነሱ ጋር ካልሆነ ለብቻ መውጣት አይቻልም። እና አሰሪዎች ምናምን ካልሆኑ በስተቀር በሕግ ያስጠይቃቸዋል ማለት ነው። በካምፓኒ ነበረን የሚሰራው በድርጅት ለነሱ ደወለችላቸው። መጨረሻ ላይ ከወሰዱ በኋላ እንዴት ትወጫለሽ አንቺ? ይሄ ነገር እኮ ወንጀል ነው ምናምን ትታሰሪያለሽ፣ ብለው ፖሊስ ምናምን ጠሩብኝ ማለት ነው። ቀኑ የልደታ ቀን ነበረ። እና ፖሊስ ምናምን ሲጠሩ፣ እመቤቴ፣ እኔ እኮ የመጣሁት ለስራ ነው የሆነት ልታሰር ነው ወይ ብዬ ስቅስቅ ብዬ አልቅሽ የለመንኳት እዛው ማለት ነው። ከዛ ሰዎቹ የጠራቸውን ፖሊሶች እንደገና ለቃዬ እንትን አላቸው ማለት ነው ሳልታሰር ቀረ እና መብርሃን ከዛ አወጣኛለች። በነገራችን ለእኔ ሰማቱ ሲሄድ መንገድ ላይ እገት አለ፣ ዝግ ነው፣ ጸበል የለም ብዙ ነገር ተብሏል፣ ግን በድፍረት ነው ሄድኩትኝ ኔ ምክንያቱም ሰው የሚያወራው እና እዛም ሄደሽ የምታየው ነገር አንድ አይደለም እና አምናችሁ፣ ፈጣሪን አምናችሁ ሂዱ ነው የምለው እኔ ሰውን መስማትም አያስፈልግም ሲጀመር መስከረም 21 ጊሸን ማርያም ሲሄዱ ዋሻ ቅዱስ ጊዮርጊስን መሰለም እንዳይረሱ ኑ ዋሻ ቅዱስ ጊዮርጊስን እንታደግ ኑ ዋሻ ቅዱስ ጊዮርጊስን እንርዳ ኑ ዋሻ ቅዱስ ጊዮርጊስን አብረን እናልማ ከዚህም ቀድማችሁ የምትሄዱ ሰዎች መስከረም 19 በጊሸን ቅዱስ ጊዮርጊስ የንግስ በዓል መኖሩን ቀድመን እናሳውቃቸዋል እኔም አስራት በኩራቴን እሰጣለሁ ገዳሙን ለመርዳት የዋሻ ቅዱስ ጊዮርጊስ ና ቅዱስ ገብርኤል ቤተክርስቲያን አካውንት ቁጥር 10 ሺ ሀምሳ ሶስት ስልሳ ሶስት ዘጠና ሰባት ስልሳ ሰባት ስልክ ቁጥር ዘጠኝ ሀያ ሁለት አርባ አንድ ዘጠና አራት ሰማንያ ዘጠኝ